ረቃዎች ሁሌ እንደዚህ ሳቁ። በእውነት ያው የሰው ልጅ ሁሌ ደስተኛ አይሆንም፣ ሁሌም ያዝንም የሰው ልጅ ሁሉም ሁለቱም ይፈራረቃል አይደለ? ግን ደግሞ ያው እንደዚህ ያ ሁሉ ሰው እንደሚወዳችሁ ማወቅ መቻል አለባችሁ ማለት ነው። ለማንኛውም ቪዲዮን እንዴት አያችሁት? በእውነት በጣም ደስ የሚል ቪዲዮ ነበረ። በጣም እያዝናኑኝ ነበረ፣ እያሳቁኝ ነበረ፣ ሄን እያሳቀኝ ነበረ ተውኖታል በደንብ ተሳክቶላቸዋል ቅመማ ተገኝታለች በትንሹም ምን እንዳ ታቃላችሁ ስታቃለች ቅመማ ከራሷ ውጭ ከብሩኬ ማለት ነው ከራሷ ውጭ ከሌላ ሴት ቪዲዮ መስራት እንደማትፈልግ በስማም አይ እሱም እንደዛው ማለት ነው አትንካኝ እያለ ነበረ ጨነቀኝ እያለ ነበረ ያ ማለት በቃ ሁለታቸውን ከሁለታቸው ውጭ ከሆነ ሰንበዲ ጋራ ቪዲዮ መስራት አይፈልጉም መስራት ስላችሁ ይሆናል፣ አይደለም የሆነ ድንበር ገደብ ባለው መንገድ ማለት ነው። እና አብሶ ቅመማ በስማ ከእሷ ውጪ ከሌላ ሴት ልታዩ ሊሰራን በቃ ኔቨር በጭራሽ አትፈልግም። አሁን ሄኔ ማለት ነው ሴት ብትሆን የእውነት ያለማየ ልጅ አልቆለት ነበረ። የመጨረሻ ነበረ የሚሆነው በእውነት መቼም፣ ይቅርታ አታደርግለትም ነበረ በጭራሽ ማለት ነው። ይህ ደግሞ እንደዛ አይሆንም ካሁን በኋላ እንደዚህ አይነት ማለት እርስ በርሳችሁ ጓደኞቻችሁ ምንም ችግር የለውም። እርስ በርሳችሁ እንደዚህ ትምህርት ያለው ነገር ወደ እንሳችሁ የሚያዝናና የሚያስተምር የሚያብሳጭ መሆን ብቻ የለበትም። እንደባለፈው ትምህርት የሌለው ነገር ይዛችሁ እናንተም እየተደናቆራችሁ፣ እኛንም አደናቁራችሁ ነበረ። እናንተ ገደል ገብታችሁ እኛንም ገደል ይዛችሁ ገብታችሁ ነበረ። እንደዛ መሆን የለበትም። በላይካችሁ ራሱ መማር ትችላላችሁ። በእውነት እንዲህ ህዝቡ ምን ያህል ወዶልኛል ምን ያህል አስከፍቶታል ብላችሁ ማየት መቻል አለባችሁ። ሶ ይሄ እንደዚህ አይነት ትምህርት አለው በእውነት ላይክ ራሱ ባይኖረው ተደስቶ ያያችኋል ማለት ነው። ለማንኛውም በጣም ደስ የሚል ቪዲዮ ነበረ። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ እያላችሁበት ይብዛልኝ። እንግዲህ ድምጼ ወደ የነበረበት ተመልሶልኛል፣ እግዚአብሔር ይመስገን። የጠይቃችሁኝ በጣም ነው ማመሰግነው፣ እግዚአብሔር ያክብርልኝ። በጣም ተሽሎኛል አሁን እግዚአብሔር ይመስገን። በእውነት በጣም እኔ እንጃ በስፋ ይሄ በሽታ አይደለም እኔ እንጃ ኮሮና ነው ወይ እስክል ድረስ ነበረ። የእውነት ሆስፒታል ብትሄዱ ማለት ነው በቃ እንዳለ ህዝቡ ዝብ ብሎ ነበረ የምታዩት ማለት ነው። እና ዶክተሮቹ እራሱ ስጠይቋቸው በሽታው ምንድን ነው ሲባሉ አይነግሩም ነበረ እና ኧረ ይሄ ነገር ኮሮና ነው ወይስ ምንድን ነው እያልኳቸው ነበረ። ልክ እንደ ኮሮና ነበረ፣ የምሬ ነው የምላችሁ። ትኩሳት ነው፣ ቮሚት ነው፣ በቃ ሰውነታችሁ በጣም ይግላል፣ በጣም ይበርዳቸዋል፣ ይንቀጠቀጣል ምናምን ነገር ማለት ነው እንደ ኮሮና ነበረ እና እግዚአብሔር መስገን አካባቢ ያለው ህዝብ ሁሉ ተሽሎታል። አሁን እግዚአብሔር መስገን ስለ ሁሉም ነገር። እናንተም ተጠንቀቁ፣ ማለት ይሄ እንደ ኢንፍሉዌንዛ እንደዛ ነው እና በምትበሉትን ምግብ ምናምን ቴክር እያደረጋችሁ ማለት ነው። ለማንኛውም እግዚአብሔር የተመሰገነ ይሁን። የድንግል ማርያም ልጅ ክብር ምስጋና ይግባው። በትላንትና ቪዲዮ እንደታያችሁት ያን ያልመጣሁም፣ ትላንትና ቢዚ ነበርኩኝ፣ ያው እና እግዚአብሔር ይመስገን። እንግዲህ ማታ እያየሁት ነበረ፣ በጣም እየተዝናናሁባቸው ነበረ። በእውነት ይህኔ የእውነት በሳቅ ነው የገደለኝ። ታውኖታል ምናምን ነገር ቅመሟ ሙሉ በሙሉ ተገኝታለች። እና ሴት ብትሆን የእውነት ብሩክ አልቆለት ነበረ። እና ደስ በሚል ቪዲዮ ነው። በቅመማ ብትገኝም በቃ እሷ ከረ በቃ ኒጃ ብቻ፣ በስማም የብሩኪ ያላትን ፍቅር፣ በስማም ኒጃ፣ በስማም ኒጃ ረ በስማም፣ በጣም ነው የሚያስቀናው። በጣም ደስ ይላል። እንግዲህ መጨረሻችን ያሳምርላችሁ። እንትን ስጭን ጥንቻሎቹ ሲያምሩ፣ በስማም ደግሞ በንትን በመከዳ ከልላቸዋለች እንዳይወጡ ማለት ማርያም። በጣም ነው የሚያምሩት። ደግሞ አደጉ ልበት። ከትላንትና የእውነት አንዷን ያየኋት አንዷ አልታየችኝም እና በጣም ደስ ይላሉ። ልጆችም ሲኖሩ እኮ እንደዚህ ነው። በስማም በጣም ደስ ይላል እና ደስ ይላል። እናንተ እንድትማሩበት ነው እንደዚህ አይነትን ቪዲዮ የሚለቁት። ተማሩባቸው፣ ኔጌቲቭ ምናምን ነገር ከመውሰድ ማለት ነው። አሁን እሱ ጥንቸል የሰጣት የራሱ ምክንያት አለው። የራሱ አሁን የቤት ስራን የሰጣት የቅመማ ማለት ነው። የቤት ስራ ትልቅ የቤት ስራ ማለት ነው። ልጆች እንዴት እንደምትይዝ እንዴት እንደምትንከባከብ የልጆች ኤክስፕሬን ሙያ ምን ያህል ይኖራታል፣ በነሱ እንትን ትላለች እና አሁን ልጁ ለዶ የምትሉ የምትጃጃሉ አላችሁ። ጤነኞች ናችሁ ግን ዝም ብሎ ነው እንዴ ልጅ የሚወለደው? ልጅ ቀላል አይደለም። ቤተሰብ የእውነት ልጅ እስቴፕ ስነ ስርዓት የሚባል ነገር አለ። ስነ ስርዓት ጠብቀው ነው እንዴ በወንድሞቹን አታዩም እንዴ? አይደለም እንደዚህ ልጅ ይቅርና ማለት ነው። ልጅ ወልደው አሁን የመለኛው ሚስት እንዴት እስቴቡን እንደጠበቀች አታዩም እንዴ? እንደዛ ነው እኛ ሀገር፣ ዝም ብሎ አይደለም በእውነት። ስነ ስርዓት አለው ማለት ነው እና ሲቀጥል እነሱ ገና ናቸው። እሱ ቅመማ ቤት የሆነበትን የራሱ ምክንያት አለው አይደለ? አንዳንድ ከፍቅረኛቸው ተጣልተው የማይሆን የሚያስጠላ ሪስክ ይወስዳሉ። እሱ ለመጉዳት ብለው ማለት ነው፣ ግን ደግሞ የሚጎዱት ራሳቸው ነው እንጂ እሱን በጭራሽ አይጎዳም። ይህ የሞኝነት ስራ ነው ማለት ነው። ሰው ቅመማ አሁን ሌላ ሙድ ውስጥ እንዳትገባ ብሎ ነው አጠገቧ ልሆን እያለው ቤት ዘግታ አልከፍትም ብላን ነበረ ይትዘግቼ በቃ ቀመጣለሁ ውጭአት ውጭ ብልሀኛል እያለችው እያስፈራራችው ነበር፣ አይደለም። እናም ፍፄም ነበረ ከፍፄን ይሆናለሁ ብሎ ነው እሷ ጋር የሆነው ማለት ነው። በቀደም ቅመሟም ተናግራለች። እሷ ፓርት ደግሞ እናንተም ግር አይ አይንክ ማለት ምንድን ነው? እኔ አሁን ሰው ለምቼ ብሩኬ የራሱ ህይወት ሲኖር ነገራቶች ሲስተካከሉ። ወይም እኔ ቤት ስቀይር ምን እንደምሆን አላቅም፣ እያለች ነበረ። ብሩኬም የራሱ ህይወት ሲጀምር እኔም እንደዛው ስትል ይሄ የአረዳድ ችግር ነው እንጂ ብሩኬ ወይም ከሌላ ሴት ጋራ ህይወቱ ይጀምራል ማለት አይደለም። ወይም ቅመሟ የራሷ ከራሷ ህይወት ጋራ ህይወት ትጀምራለች ማለት አይደለም። ገብቷቸዋል። እንደ በፊቱ ማለት ነው። እንደ በፊቱ እሱም ቤቱ እሷም ቤቷ ቀን ይገናኛሉ ማለት ነው። እንደዛ ነው እንጂ ሌላ በኔጌቲቭ አይደለም ማለት ነው። በእርግጥ አነጋገሩ ግራ ያጋባል። ግን ደግሞ ምንም ግራ አትጋቡ እናንተ። ኔጌቲቭ ሁሌ ኔጌቲቭ የምታሰቡት ነገር ከሆነ ኔጌቲቭ ይሆንባቸዋል ማለት ነው። እና እሷ ይሄ ሁሉ ቤት ከእሷ ጋር የሚሆነው እያለ ምክንያት አይደለም ገብቷቸዋል። የሚሰሩትን ስራ ለጊዜያዊ አይደለም ወይም ለስራ ብቻ አይደለም ወይም ለእይታ ብቻ አይደለም። እነሱ በቃ እውነተኛ በቃ ንጹህ ፍቅር በሏቸው፣ በእውነት በቃ ንጹህ ፍቅርን የያዛቸው ማርያምን በጣም ያስብላል እንዴ! በጣም ይቀያየማሉ። በጣም በቃ እሷ ስለምትወደው ነው እንደዚህ የምትሆነው። በጣም ስለምትወደውና ስለምታፈቅረው በቃ እሷ ከማንም ሰንበዲ ጋራ ልታዋ አትፈልግም። ከማንም ማለት ነውና አሁን እንዲህ የድሮ ፍቅረኛ ሆነች አይደለም? እንዴት እንደዚያ የሆነች? እንዴት አየች ፎቶውን እሱን ያላያት ያላሳያትን ፎቶ ነው ያየችው። እንግዲህ በእሱ ጋላሪ ላይ አለ ብዬ አላስብም። ቢኖር ታይ ነበረ። ያላየችው በሌላ ሰው ተልኮላ ስላየች ነው እንደዚህ በጣም የተናደደችው ማለት ነው እና እና በጣም ስለምትወደውና እሱን ማጣት ስለማትፈልግ ነው እንደዛም የሆነችው ማለት ነው። እና ፍቅር ስታፈቅሩ እንዲ ነው በእውነት በቃ ፍቅረኛችሁ በቃ አንድ አካላችሁ ማለት ነው። እና ይሄ ነው ና የሆባቸው። ስለዚህ እንደዛ ነው ብዬ አስባለሁኝ። ለማንኛውም እግዚአብሔር አምላክ ለሁላችንም የህይወት አገራችን እግዚአብሔርን የሚፈራ ሰውን የሚያከብር ይስጠን ለሁላችንም ማለት ነው። በሰላም ለሀገራችን ያብቃን ነገራችን ሰላም አድርግልን። ቤተ ክርስቲያናችን የእምነት ቦታችንን እግዚአብሔር አምላክ ይጠብቅልን ማለት ነው። ሰላማችሁ ብዛለኝ። ሀበናይስቴ